የሚላከውን በሞባይል ፓወር ነው የሚላክብኝ። አንድ የሚያቃጥል አንድ የሚቀዘቅዝ ነገር። የማምንበት ሃይማኖት ሌላ መናፍቃን ከሚባል ሃይማኖት አንዱ ነበር። እንደገና ተጨምሮ መጣ። ሌትና ቀን ማልቀስ ሆነ፣ ሌትና ቀን ድንጋይ መወረር ሆነ፣ ሌትና ቀን ምንም እረፍት አጣሁኝ። በሱዳን በራስ ቆይ ከሙስሊሞች ጋራ ከሱዳኖች፣ ሱዳን ያው አረቦች ናቸው ሙስሊም ናቸው። ከእነሱ ጋራ ሁላ በቃ በንክኪ በምንም ሰልም የነበረ እኛ ጋር ሴራና ተንኮል እንደሆነ አቃለሁ። ግን የሚያሰቃዩኝ ግን የሚያሰቃዩኝ ሰዎች ናቸው። 15 ዓመት በበረሃ በተሉ የቆየ አይቆየ ጓደኛ አለኝ ከሱ ጋር እንደተቀመጥ፣ አንድ አይነት ህልም አሳየን። ሰማያቱ ቅዱስ ጊዮርጊስ እየተከተሉ የሚያሳዱኝ ሰዎች ናቸው። ይህን ነገር ለምንድን ነው እንደዚህ የሚያረጉብኝ? ከዚህ ስራስ እንዴት ነው መውጣት የምችለው? ከዛ ስንመጣ በህልማችን ያየነው ቦታ እዚህ ተቀርጦ አገኘነው። 27 ዓመት እስካሁን በኃጢአትና በሌላ እምነት ስለቆየን ከእንግዲህ በኋላ ያለውን እድሜያችንን በቃ በገዳም በገዳም ውስጥ ገብተን ማገልግል አለብን ብለን እግሬ ላይ መቆም አልችልም። በጣም የሚያቃጥል ፓወር ነው የሚላከው። ሲፈልጉ ቀዝቃዛ ነገር ይልካሉ፣ ሲፈልጉ እንደ ንፋስ የሚያወዛውዝ ይልካሉ። ሆዴን የሚያሸኝን በውስጤ እባብ ሰርቶብኝ ነበር። እሱን እባብ ጠበሉን እንደጠጣው ቁልቁል አለኝ እባቡ። ሲወጣ መሬት ላይ እንዳረፈ የተወሰነ እንደሄደ ለራሱ ሞተ። አባሉ አድክሞታል ለአገባ ነበረ። ያው እንግዲህ እንደዚህ ብለው ብትነግረው ኢትዮጵያ ህዝብ ላይ አምን ይችላል። በድግምት ነው እንትን ያለው እራሱ ተወዳቸው የተጻፈ ወረቀት ቆዳ የሚወጣላችሁ ሁሉ አሉ። እኛ መሳፈሪያ የሚረዳን ሰው ታገኘን መጽሐፍ ስሙን የሚነግረን ሰው ያን መጽሐፍ ስሙን እንዳለን እድሜያችን እስካለ ድረስ በገዳም እንጸልተናል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንዋላችሁ እንደምንሰነበታችሁ እንደምን ሰነበታችሁ በያላችሁበት የሰዓት አቆጣጠር በውጭም በውስጥም ያላችሁ፣ አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወላዲት አምላክ ቅድስተ ቅዱሳን የድንግል ማርያም በረከት፣ ምልጃ፣ ጸሎት ከሁላችን ጋር ይሁን። እነሆ ስቡሀ ሚዲያ ኤማሁስ የበጎ አድራጎት መንፈሳዊ ጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ሂደን እንገኛለን። እንግዲህ አቶ ገብሩ ቤት ሁነን ከአንድ እህታችን ጋር ቆይታ እናደርጋለን። እስኪ እንደው እህታችን የነበርሽበትን ህይወት፣ የቆየሽበትን ሁሉ ዛሬ ወደ በርሜል የመጣሽበትን፣ በዚህ በበርሜል ቅዱስ ጊዮርጊስ ደግሞ ያየሽውን ድንቅ ነገር የጎበኘሻቸውን ሁሉ እስኪ ተንትኛቸው። እኔ እናትና አባቴ ሲሞቱ ወደ ስደት ወደ ጅቡቲ ሄድኩኝ። ስድስት ሰባት ወንድሞች እህቶች ዋሉ፣ እኔ ጋር ስምንት ማለት ነው። ትንንሾች ስለነበሩ እነሱን ለመርዳት ወደ ጅቡቲ ሄድኩኝ። ከጅቡቲ ስመላለስ ስሄድም፣ ስመጣ ምን ስልም ኑሮ ሊሳካልኝ አልቻለም። በአጋጣሚ ሆኖ ከአንድ ሰው ጋር ተጣላነ። ከአሜሪካኖቹ ጋር ምርጥ ስራ አገኘው፣ ከአሜሪካኖቹ ጋር መስራት ጀመርኩኝ። በመወጣበት በምገባበት ሰዓት ቆሻሻ ነገር ፈጸመች እያለ ለእነዛ ሰዎች ነገር ይሰራ ነበረ። ከዛም ምንም ልቋቋመው አልቻልኩም። የሚላከውም በሞባይል ፓወር ነው የሚላክብኝ፣ አንድ የሚያቃጥል አንድ የሚቀዘቅዝ ነገር በፊት በፊት ስሜቱ ቢገባኝም እንኳን እንደዚህ የጨከነ ጨክኖ አያመኝም ነበረ። አሁን ግን በጣም ልቋቋመው የማልችለው በሽታ ደረሰልኝ። ስወጣ ከሰው ጋር ለሽንት ቤት እንኳን ስወጣ ሰው ያስፈራኝ ነበረ። ስወጣም ከሰው ጋራ፣ ስገባም ከሰው ጋር ነበረ። ከጅቡቲ መጥቼ ወደ ሀገሬ ስገባ ወደ ቅዱስ ጊዮርጊስ ጸበል መገንዲ ጊዮርጊስ የሚባል ታምረኛ ጸበል ነበረ፣ ወደሱ ነበር የሄድኩት ከዛ ሌትና ቀን ከመጮህ ትንሽ ቀነሰልኝ። ህመሜ እየቀነሰ እየቀነሰ መጣ። በአጋጣሚ ለሰዎች በአጋጣሚ ሰው ሲጠይቀኝ እኔ አሁን እየዳንኩ ነው ህመሜም እየቀነሰው ስል እንደገና ተጨምሮ መጣ። ሌትና ቀን ማልቀስ ሆነ። ሌትና ቀን ድንጋይ መወርወር ሆነ። ሌትና ቀን ምንም እረፍት አጣሁኝ። በጣም ተቸገርኩ። ያመኛል በጣም በጣም ከመጠን በላይ። ከዛ በኋላ ከዛ ወጥቼ ደግሞ ወደ የስነ አይምሮ ክኒና መውሰድ ጀመርኩኝ። መስሎኝ ነው እንጂ የሚያመኝን አጥቼ አይደለም። ተከትለኛ አብሮ የመጡት ሰዎች አሉ። ከዛ ያንን የስነም አይምሮስ ከነ ሦስት ሌትና ቀን አልተኛ አልተኛ ብዬ የነበረው አይምሮ እያረፈ እየተማርሰ እየተረጋጋው መጣው። ወደ ቅድስት ድንግል ማርያም ወደ እናታችን ቤት ወደ ጸድቃነ ማርያም ሄድኩኝ የበለጠ ከዛ እንድረጋጋ አደረገችኝ። በጣም ተረጋጋሁኝ። መንፈሳዊ ህይወት የሚሰጡት አባቶች በጣም የቅዱሳን አባቶች ገር ሊነበብ ስለነበረ በጣም አዝቼ አዳምጥ ነበረ። ለኪዳንም አልቀርም ነበረ። እንደዛ ስል እንደዛ ስል ድን ድፍን አስር ዓመት ሞላ። አስር ዓመት ሙሉ እህቶቼ እርዳታ፣ በወንድሞቼ እርዳታ እና ሌሎች ሌሎች በሚያቆኝ እርዳታ ላይ እስካሁን ቆየሁኝ። ወደ ደብረ ሊባኖስ ሄድኩኝ በስተመጨረሻ ማለት ነው። ወደ ከደብረ ሊባኖስ ለፍልሰታ ጾም ነበር የተጓዝኩት ከዛ ከልክ መስከረም አስራ ስድስት ነው አስራ ሁለት አዳራሽ ተዘጋ። የደብረ ሊባኖስ አው ህዝብ በዝቶም ስለነበረ ሌላ ለምላም ሰው እንደ ንግድ በዛበት ከዛ ተዘጋ። ሲዘጋ እንትን ይሄ አባታችን ሀያ ዘጠኝ ዓመት ቆሞ የጸለይበት ቦታ ይጃለቀስኩኝ እኛ ድሆች ወዴት እንሄድ፣ አንተን ብለን አምነን መጥተን እኛ ወዴት እንግባ? ቤት የለም ብር የለም፣ ብዬ በጣም የአባታችንን አፈሩን እየረጨውኝ ጸበሉን ከሰውነቴ ላይ እየረጨው አለቀስኩኝ። ከዛ ሳለቅስ መጥተን ቤት ስንፈልግ ከአንድ ጓደኛዬ ጋር ሆነን አንድ እንቁ ባህሪ እየተባረኩ የተቀደሱ መነኩስ ያገኘውኝ፣ ለእናንተ ከሆነ ኑ ግቡ፣ ችግር የለም ግቡ ብለው አስገቡን። አምስት ወር ሙሉ ከእሳቸው ጋር አስቀመጡኝ። ግን ህመሙ ሊቀንስልኝ አልቻለም። ለምን ሰው ስለሚያሰቃየኝ፣ የአጋንንት ስራም ቢሆንም ግን ሰው በአጋንንት ላይ ሆኖ እንደዛ ቢያደርግም ያጋን ሴራና ተንኮል እንደሆነ አውቃለሁኝ። ግን የሚያሰቃዩኝ ግን የሚያሰቃዩኝ ሰዎች ናቸው። እናቴ ኪዳነ ምህረት በራሷ ጊዜ መርጣኝ ለዝቦት አብቅታኛለች። በራሷ ጊዜ መርጣኝ ስል ማምንበት ሃይማኖት ሌላ መናፍቃን ከሚባል ሃይማኖት አንዱ ነበረ። ከዚህ ሃይማኖት ላይ ዞረ። አሁን ቤተሰቦችን እንደኔ በዚህ ሃይማኖት እንዲከተሉና እንደኔ እናቴ ኪዳነ ምህረት እንዲመርጥልኝ ፍቃድ ይሁንልኝ ብዬ እግዚአብሔርን እለምናለው እኔ እና ቤት የመርጣዬ ለዝቦታ በቅቻለሁ። ዞረ ዞረ እንዴት ሆኜ እንደዚህ እንደመጣው የምነግራችሁ ነገር ቢኖረኝ ዝቦታ ስመጣ ማለት ነው ያ ትውልድ ሀገሬ ምስራቅ ጎጃም ጉንዶይን ይባላል። እና ከዛ አገር እንደመጣሁኝ በሱዳን በረሃ በጠረፍ ነበር መቆይ። እና በጠረፍ በሱዳን በረሃ ስቆይ ከሙስሊሞች ጋራ ከሱዳኖች ሱዳን ያው አረቦች ናቸው ሙስሊም ናቸው። ከነሱ ጋራ ሁላ በቃ በንክኪ በምንም ሰልም የነበረ ዞረ ዞራ፣ አሁን ወደዚህ እመቤቴ በራሷ ጊዜ ጠራችኝና፣ ከተኛውበት ላይ ከዛፍ ስር ላይ ጫምዳ የሚባል ዛፍ አለ። ከሱ ስር ላይ እንደተኘው ሁለት ጓደኛ አለኝ። ለ15 ዓመት በበረሃ በተልግና የቆየ ጓደኛ ከሱ ጋር እንደተቀመጥ፣ አንድ አይነት ህልም አሳየን። ሰማያቱ ቅዱስ ጊዮርጊስ አንድ አይነት ህልም ሲያሳየን፣ በቃ ያን ህልም ለቄስ እናወራ። ይሄማ የናቴ ኪዳነ ምህረት ቦታ ነው እያሳያችሁ ቦታው ሄዳችሁ እዛ ቦታ ላይ በቃ እናንተ ወደ እዛ ቦታ ገብታችሁ ራሳችሁን መቀየር አለባችሁ። ሰማያቱ ራሱ መርጣችኋል፣ ድንግል ማርያም መርጣችኋል ብለው ነገሩን። ከዛ ስንመጣ በህልማችን ያየነው ቦታ እዚህ ተቀርጾ አገኘ ነው። በጣም እግዚአብሔር እንዴት እንደመረጠን በጣም ተደሰት። ሁላችንም ተደሰት። ከዛ ከመካከላችን በበረሃውም በሱዳንም በአገራችንም የሰራነውን ኃጢያት በሙሉ ስንናዘዝ ለካህናት በጣም የሚያሳፍር እና በጣም አስደናቂ ነበር። ከዛም በኋላ እንዴት አድርጎ ቅዱስ ገብርኤል ሰማያታት ቅዱስ ጊዮርጊስ መርጦ ህዝብ ቦታ እንዲያበቃን ካህናቶችም በጣም ተገረሙ። እየተከተሉ የሚያሳድሩኝ ሰዎች ናቸው። ይህን ነገር ለምንድን ነው እንደዚህ የሚያደርጉብኝ? ከዚህ ስራስ እንዴት ነው መውጣት የምችለው? እንደገና ወደ ሀገር የተመለስኩኝ ሁለት ሳምንት ነው። ሶስት ሳምንት ቆይቼ ወደ በርሜሉ ጊዮርጊስ መጣሁኝ። ምንም አታምኑም። ይሄው የተቃጠልኩት መቃጠል ይሄው ይቅርታ ሰውነት እንዳለ ነዷል እንዳለ ተቃጥዬ አለሁኝ በመቀመጫዬ ይበ የበለዘው ምንድነው የሰራሽበት ነው ወይስ አይደለም የበለዘው ማ ጠቅላላ ሞር ፓወር እስከ የሞባይሉ ፓወር እዚህ ላይ ስለሚያርፍ ነው እግሬ ላይ መቆም አልችልም በጣም የሚያቃጥል ፓወር ነው የሚላከው ሲፈልጉ ቀዝቃዛ ነገር ይልካሉ ሲፈልጉ እንደንፋስ የሚያወዛጉዝ ይልካሉ ይህ ሁሉ ተቋቁሞ እስካሁን ኑሮ ያለው እነዚህ ሰዎች ለኔ ምንድን ነው የሚያደርጉት? እኔ እነዚህ ሰዎች አላውቃቸውም ባይኔም አላያቸው። ግን የሞባይል ፖወር ሰውነት የለሽ ያር ብቻ ነው የማውቀው ወገኔ፣ የኢትዮጵያ እርዳታ ያስፈልገኛል። ከነዚህ ሰዎች ገላግሉኝ። መልካም። እስኪ አታልከሽ፣ አሁን በርሜል ቅዱስ ጊዮርጊስ ነው ያለሽው እና ይህን ነገር በርሜል ከመጣሽ ስንት ጊዜ ሆነሽ? በርሜሉ ጊዮርጊስ ከመጣሁኝ አንድ ወር አለፈኝ። ሁለት ቀን ሶስት ቀን ቢያልፈኝ ነው። እስኪ የበርሜል ቅዱስ ጊዮርጊስ ሁኔታ እንዴት ነው አሁን? ይሄን ነገር በእርግጥ ትግስት ይፈልግ ያሉት ነገር ብዙ ዋጋ አስከፍሎሻል። ያው የሰይጣን ስራ ሁሉም ነገር መሸነፉ አይቀርም ይቀርምና ዛሬ ላይ ተስፋ ሊያስቆርጥሽ ይሆናል፣ ነገ ላይ ደግሞ ሁሉ እንድል ታደርጊያለሽ። እና ቆይታሽ እስካሁን የነበረሽ ቆይታ ልጅ ትዳር ህይወት አለሽ ወይስ ዝም ብሎ ነው የለኝም ምንም የለኝም። ላገባ ነበረ ያው እንግዲህ እንደዚህ ብለ ብትናገረው ኢትዮጵያ ዝ ላይ አምን ይችላል በድግምት ነው እንትን ያለው የተበላሸው ሁሉም ነገር መሰል ሰው እንዳታገቢ። አዎ፣ እዚህ ከመጣሽ የጠበሉ ሁኔታ እንዴት አየሽው? አንቺ እዚህ አሁን እንደው ምን እምነት እየተቀባሽ ነው? ምንድን ነው የጎደለሽ ለመዳን ከዚህ? በእርግጥ ጸበሉ እጹብ ድንቅ የሚያሰኝ ነው። እንደዚህ አይነት ጸበል በዘመናችንም የለም ታይቶም ተሰምቶም አይታወቅም። በዓለም ዙሪያ ያለው ሁሉ ሕዝብ እየመጣ ቢጠመቅ ጸበሉን ቢጠጣ ቢድን ደስታዬ ነው። እንደኔ ተስፋ ያጡት ረዳት የሌላቸው ሰዎች እየመጡ ቢድኑ ደስ ይለኛል። ጸበሉ በእርግጥ በጣም ታምረኛ ጸበል ነው። በዓለም ዙሪያ ያላችሁ፣ በኢትዮጵያ ዙሪያ ያላችሁ የተቸገራችሁ እንደምንም ብላችሁ እየመጣችሁ ኑና ጸበሉን ተጸበሉ፣ ዳኑ። እስካሁን እስካለን እድሜ 27 ዓመቴ ነው እኔ አሁን ሀያ ሰባት ዓመት ሙሉ በኃጢአት ቆይቻለሁ፣ በሌላ ሃይማኖትም ቆይቻለሁ። ዞረ ዞረ ከእንግዲህ በይጭ በአንዲት በተዋህዶ እምነት አምኜ መኖር ፈልጋለሁ ቤተሰቦችንም መቀየር ፈልጋለሁ ብዬ ለካህን አሳዋራ አባታችን አባታችን ኪዳነ ማርያም ከገዳማት መጡልን። እሳቸው መጽሐፍ አወጡና በደንብ በዲያቆን አስነበቡልን። የሃይማኖታችን እንዴት እንደሆነም በደንብ አስረዱን። ከዛ በኋላ ታስረዱም በኋላ እኛ 27 ዓመት እስካሁን በኃጢአትና በሌላ እምነት ስለቆየን ከእንግዲህ በኋላ ያለውን እድሜያችንን በቃ በገዳም በገዳም ውስጥ ገብተን ማገልገል አለብን ብለን አባታችን ለገዳም ቦታ መረጠን። ያስመረጠን ማን ነው? እናታችን ኪዳነ ምሕረት ናት። ተወደቅንበት ቦታ አንስታ ለዚህ ቦታ አብቅታ ንስሓችን ተናዘን ተድኅኒትን ፈውስ አገኘኝ። ከዛ ሆዴን በጣም እያመመኝ በጣም እቸገር ነበረ። ሰማያቱ ሁለት ወር ተጠበል ታጠመቅኩኝ ድጋሜ እዚህ ደግሞ ሶስት ወር ተጠበቅኩኝ። ስለዚህ ስጠበል እመቤት የቅድስት ኪዳነ ምሕረት ምንድን ነው ያደረገችልኝ? በቃ ለሷ ክብር ይስፋት። የአምላክ እናት የመድኃኔዓለም እናት እሷን እንዴት እንዳደረገለችልኝ ብነግራችሁ ቃለ ምስክሬን ሆዴን የሚያሸኝን በውስጤ እባብ ሰርቶብኝ ነበር። እሱን እባብ ጠበሉን እንደጠጣው ቁልቁል ቁልቁል አለኝ። ቁልቁል ሲለኝ በሁለተኛው ቀን ወጣልኝ። እባብ ወጣል። አዎ፣ ወጣልኝ። እባቡ ሲወጣ መሬት ላይ እንዳረፈ የተወሰነ እንደሄደ ለራሱ ሞተ። አባሉ አድክሞታል እና በቃ እሱ እባቡ እንደወጣልኝ ሳውቅ እኔን እንዴት እመቤታችን መርጣ ከዛ ሃይማኖት ወደዛ ሃይማኖት አምታ በሆዴ እድሜ ልኬን የሚረብሸኝን ህመም እንዴት አድርጋ እንደ አዳነችኝ ለእሷ ክብር ምስጋና ይገባት እያልኩ አመሰግናለሁ እና ይሄ የተቀደሰ ቦታ ምንድን ነው በቃ ብዙ ብዙዎቹ ብዙዎቹ ሰዎች በቃ እባብ ይወጣላችኋል፣ እንደ እኔ እባብ ይወጣላችኋሉ፣ እንደ እኔ በቃ ቤሳ የሚወጣላችኋል፣ መርፌ የሚወጣላችኋል፣ ራሱ የተወዳቸው የተጣፈ ወረቀት ቆዳ የሚወጣላችሁ ሁላ አሉ። እና በቃ ይሄን ሁሉ ሳይ በጣም ተገረምኩኝ። በዚህ እምነት እንዲጸና ሆንኩኝ። አሁን በዚህ እምነት ጸንቻለሁኝ። በገዳሙ ለመሄድ ወደ አስራ ሁለት ሰው ሆነን ተመለመል እመቤታችን እራሱ ፈቀደችልን ያው እኛ በሌላ ቦታ ስለቆየን ገንዘብ አጠረን መሄጃ ማለት ነው። ተከዚያ ሄዳ ንብረት ነው የምንሄድ። አጠረን ገንዘብ ገንዘብ ሲያጥረን እኛ ሁለት ነን የቀረነው፣ ሁለታችን ብቻ አሁን በገንዘብ እጦት ቀርተናል። አገዳሙ ለመግባት ነው፣ አገዳሙ ለመግባት አዎ፣ በቃ ቀሪ እድሜያችን ለገዳም አገልግለን ለመቀመጥ ነው። እኛ አይወሰን እንጂ እንጂ መሳፈሪያ ነው አሁን ችግሩ። አዎ፣ መሳፈሪያ ብቻ ነው የምፈልግ እኛ መሳፈሪያ የሚረዳን ሰው ታገኘን መጽሐፍ ስሙን የሚነግረን ሰው ያን መጽሐፍ ስሙን እንዳለን፣ እድሜያችን እስካለ ድረስ በገዳም እንጸልታለን። እና ይሄን ሌሎች ጓደኞቻችሁ ሄደዋል። ሌሎች ሄደዋል። ሁለታችን ነን ይቀርበን። 12 12 ነው። አዎ፣ ሌሎች ሄደዋል። አሁን ለምደዋል። ልጅ እነሱ ለምደዋል። አሁን እናንተ መቀዳችሁ፣ እንደዛ ነው እኛ እንደዛ ነው። አሁን ስንት ብር ነው ትራንስፖርት? አባታችን ቀንቀጥረው ነው ሄዱ። ትራንስፖርቱ ስንት ነው? ትራንስፖርት ያው አባታችን ነው የሚያውቁት። እኛ ምን ታታውቁት። እኛ እናውቀው። ትራንስፖርት የያዙ ብለዋችሁ ነው ትራንስፖርት የያዙ እና ደግሞ ይሄ ዓለማዊ ልብስ አይገባም። ልብሳችሁን ዓለማዊ ልብስ ቀይሩ፣ የገዳማት ልብስ ይዛችሁ ነው የምትገቡ ነው ያሉት። እኔ ያየሁት በእኔ ላይ ያለው መንፈስና ሰዎችም ጭምር አብረው ስለሆኑ ይሄ ነው ብዬ ልነግራችሁ አልችልም። ታምሩን ልገልጸው የምችለው ስድም ብቻ ነው። ምን ያግዙሽ? አሁን ሰዎች ምንድነው ችግሩ? አሁን እናንተን አሁን እናንተን አገኘሁኝ። እናንተን አግኝቻቸዋለሁ ይህንን ሚዲያ ላገኘውም አልችልም ማንስ ያቀርበኛል እኔን ሰው ብሎ ማን ያቀርበኛል ማንም ሰው አያቀርበኝም እኔ መጥፎ ልጅ ሌላም ሌላም ተብሎ ስለሚነገር እኔም አይ ብሎ ምንድን ነው እህቴ የጎደለሽ ብሎ ምንድን ነው የሆንሽው እንደዚህ አይነት ወሬ እንሰማለን እንዲያርገሻል ብሎ እስካሁን የጠየቀኝ ሰው የለም እኔን የሚያሰቃይ በእኔ ላይ የሚያሾፍ ነው የምታቀኝ ታቃለህ የምታቀኝስ ታቃለህ በየጸበሉ በተንከራተትኩት መንዝ ራኤል፣ ቅድስት አርሴማ፣ ዘብር ገብርኤል እና ደግሞ ጸድቃነ ማርያም፣ አጀና ሚካኤል፣ ሽንኩሩ ሚካኤል እዛም አልፎ አቡ አቡነ እንድሪያስ ገዳ ትግሬ ማሽኩርቲ እዛ ሁሉ ይጃለሁኝ። ምንድን ነው እያደሱብሽ ነው? ይሄ ሁሉ ምንድን ነው? እነሱ እየተከተሉ ነው እንደዚህ የሚያደርጉኝ። የምታውቂያቸው ሰዎች ናቸው እንደው? አታውቂውም? አላውቀውም። ምንድን ሰው ብቻ ነው ምን አድርጌ እያሉ የዚህ እንቆቅልሽ ፍቺውን የሚጠፋብኝ። ማለት አንቺ ንስሐ የሚቀርሽ ሕይወት አለ እንደው? ብዙ ጊዜ ንስሐ ጥረት የምን ብሄድኩበት ሁሉ ንስሐ እገባለሁ። ምንም እንኳን እዚህ መጥቼ ንስሐ እገብቻለሁ። ኢትዮጵያ የህዝብና የውጭ ኤርትራውያን ባላችሁበት እንድታግዟት፣ እህታችን አተታችን ስልክ ቁጥራለሽ አለኛው እስኪ ተናገሪ ስልክሽን። በቃሌ ግን አላውቀውም። ማገዝ ለምትፈልጉ ቪዲዮ በሚለቀቅ ጊዜ እንድትረዷት እንታግዟት ነው እንግዲህ በርሜል ቅዱስ ጊዮርጊስ። በድንገት ነው የተገናኘ ነው። መቼም እናንተ ጀግኖች ናችሁ፣ የሃይማኖት ጀግኖች፣ ለሁሉም ትረዳላችሁ። ስመ ክርስትናችሁን ይዛ በጸሎት እንድታስባችሁ ችግሯን፣ ህይወቷን ምናልባትም አንዳንድ ጊዜ ብዙ ነገር ዋጋ ከፍለን ገንዘባችን አተን ገንዘብ ስናጣ ብዙ ነገር ይጫነናል። እና ትንሽ ነገር አግኝታ ራሷን የምታረጋጋባት ቢኖራትም በዝክርም በምንም ምናልባት ይሄ በሽታ ሊወገድ ይችላል። እንግዲህ በጠበል ብዙ ጊዜ እየተጠበልኩ ነው የምትለው በርሜል ቅዱስ ጊዮርጊስ የማያድን የማይፈጉሱ ሆኖ ሳይሆን ጊዜና ሰዓት ይፈልጋል ሁሉ ነገር። የሚከታተላትም በዚያው ልክ ነው። የእሷም ጥናት የእሷም ጥንካሬ ይፈልጋልና በዚህ ልክ እሷም የሚያሳዝን ህይወት አላት። መርዳት ለምትፈልጉ ሰዎች ስልክና አካውንቷ እናስቀምጣለን እና አሁን መያዚያ ላይ እንመጣለን ብለዋል የዛኔ ነው ተዘጋጅታችሁ ቆዩን ያሉ ያው እኛ ባለን አቅም እዚህ ጸበል ላይ ስለነበር ገንዘብም ወጥተን ለመስራት የቀን ሰራተኛ ነን። እንደ በሱዳን ሀገር በዛም ስንዞር ነው የቆየን። በጸበል የተለያየ በሽታ ልብስ መግዣ ላይ ያስፈልጋል። ልብስ መግዣ ስለሚያስፈልገን ይሄ ዓለማዊ ልብስ ስለማይገባ ገዳም ውስጥ እሱ እሱ ነው። አሁን ያው ገንዘብ ከእጃችን ስላጠረ እሱን ብቻ ነው የምንጠይቀው እንጂ እንደዚህ ገንዘብ የሚረዳ ቤተሰብ አማክራቸዋል። ቤተሰብ ጠይቃቸዋል። ቤተሰብማ በስልክ ደውለን በኦርቶዶክስ ተዋህዶ ቤተክርስቲያን እንዲያምኑ እነሱን እንዲጠበሉና እኛም ደግመን ወደዛ አገር ተህርን በዛው ሃይማኖት ስለሚሰብኩን በገዳም ሁነን ለመቀመጥ ነው የምንወስን። ወደ ሀገሩ ለመሄድ አንሄድም፣ ወደዛ ለመሄድ አንወስንም። ዞረ ዞረ ያው አባቶቻችን መተው እንዲጠበሉና ይህን ታምረ የታምረኛውን የቅዱስ ጊዮርጊስን ጸበል ለማየት የእናታችን የኪዳነ ምህረትን ቦታ መተው እንዲረግጡልን ና እኛ እንዲተጠመ እነሱን ተጠምቀው እንዲድኑ ነው። አሁን እኛ ይሄን ሁሉ መልካም ማስተላልፈው ማለት ነው። እሺ ወንድሜ እግዚአብሔር ከፈቀደ የሚያግዝ ሰው እናመቻቻለን። ዞሮ ዞሮ እግዚአብሔር ፍቃዱ ይሁን። አሁንም ኃይለ ኢየሱስ ወለተ ስላሴና ሴተ ድንግል እያልክ በጸሎት አስባቸው ። አንተም ለፍጻሜ ያብቃ። ይሄ መሄጃው ተራ ነገር ነው፣ ልብስ ምናልባት ብር ያስፈልገዋል። አው ብዙ ነገሮች ተቀያይረው ነው የምትሄደው። እንዲህ ነገር የሚሟሉ ከሆነ እናናግራለን። እሺ እና ፈጽሞ እንግዲህ በቤቱ በደጁ ያቆይት ጥሩ ነው፣ ምልኩስና ህይወት ነው ለልጁ ወይ ለፍጻሜ አብቃ የሚረዳጁ ሰዎች እኛ እናመቻቻለ። ሁለታችሁ እንደው በመጨረሻ ይህንን ቦታ እንድትረገጭ እንድትጠባይበት የፈቀደልሽን ቅዱስ ጊዮርጊስ ምስጋና ካለሽ በጣም አመሰግነዋለሁኝ። ስታምም ስመጣ ቅዱስ ጊዮርጊስ ቤተክርስቲያን ሂጅ። ስጠመቅ የነበረ በጣም አብድ አብጀ ነበረ። ድንጋይ ሁሉ ወረውር ነበረ። ሌትና ቀን እንቅልፍ የለኝም ነበረ። ብዙ ነገርን አስወግዶልኛል ሰማዕቱ ቅዱስ ጊዮርጊስ። ከዚህም ባልመጣ አገሬ ላይ ያለው መገንዲ ደብረታወር መገንዲ ጊዮርጊስ የሚባል በጣም ታምር የሚሰራ ጸበል አለ። በጣም ታምረኛ ጸበል አለ። በእውነት ነው የምልሽ። ብዙዎቹን ካጋንትም ያላቅቅ ተስፋ ላጡት ተስፋ የሚሰጥ ነው ቅዱስ ጊዮርጊስ። መታችሁ ተጸበሉ፣ መታችሁ ዳኑ። ላለሆኝ እዚህ ቦታው ላይ ሆነን ያስተላልፍላችሁ ማለት በቅዱስ ጊዮርጊስ ስም ተጽዕኖ አጽዕኖ ሰታችሁ እንድትማድ እንድትከታተሉ ነው። እንግዲህ መርዳት ማገዝ ትችላላችሁ። አብራን ወደ ባህር ዳር የምትሄድ ይሆናል እግዚአብሔር በፈቀደው የምንገናኝ የምታገኟት ይሆናል። ስልኳን እንለጥፍላችኋለን። እንታገኟት ነው እንድትረዷት ሰው መሆን በቂ ነው፣ ሰውን ለመርዳት እዚህ ብታመረኛው በርታ ሆኖ የለመነ ሰው ቢረዳ ምናልባት በጸሎት ሁልጊዜ የምታስብ ይሆናል። መታችሁ እንደተጠመቃችሁ ይቆጠርላችኋል። ሰላም ሆኑልን።